የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ። ሰላምታችን በያላችሁበት ይድረስ። እነው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ህወሓት አብይ አህመድ በትግራይ ህዝብ ሞትና በደል ላይ እያፌዘ ነው አለም ህወሓት ባወጣው መግለጫ አበይ በፈጸመው ጭፍጨፋ ጸጸት የማይሰማው ነው ያለ ሲሆን አሁን ደግሞ የፕሪቶሪያው ስምምነት ከምንጊዜውም በላይ አደጋ ላይ ወድቋል ብሏል። የትግራይ ሰራዊት የምዕራብ ግንባር አዛዥ ጄኔራል ምግበይ ኃይለ በበኩላቸው አሁንም ዘር ማጥፋት የሚቀጥሉ ኃይሎችን መመከታችን ይቀጥላል ብለዋል። ጄኔራሉ ትብብር ያስፈልገናል በማለት የትግራይ የአማራና የአፋር እንዲሁም የአገው ኃይሎችን ጠርተዋል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በምዕራብ ጎንደር ቋራ ቀጠና በቀጠለው ውጊያ አመራሮች ጨምሮ በርካቶች መገደላቸውም ተሰምተዋል። አገዛዙ አንድነት ስራችን ለማደናቀፍ ሀስቦ ውጊያ ቢከፍትም በአንድ እዝ ለመጠቃለል የጀመርነው ስራ በውጤት ይደመደማል ሲሉ የፋኖ ኃይሎች ይፋ አድርገዋል። በዝርዝር እንመለከታለን። ግብጽ ለኤርትራ ሉዓላዊነትና የግዛት አንድነት እንዲጠበቅ ግልጽ ድጋፍ እንደምታደርግ አሳወቀችም። ኢሳይያስ አፈወርቂ በካይሮ ከግብጽ አቻቸው አብዱልፈታ አልሲሲ ጋር ከመከሩ በኋላ ነው የግብጽ ውሳኔ የተሰማውም። ግብጽ በተጨማሪም ኢትዮጵያ በቀይ ባህር አስተዳደር ላይ ምንም አይነት ተሳትፎ እንዲኖራት አልፈቅድም ብላለች። በዝርዝር እንመለከታለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ የተፈጸመውን ጥቃት አስመልክቶ ባወጣው መግለጫ መንግስት ሲል የብልጽግናን አገዛዝ የዜጎች መብት ይጠብቃል በምስራቅ አርሲ በጉና በምርቲ በሽርካ ና በሆሎቆ ዋቢ ወረዳዎች ውስጥ የሚገኙ አብያተ ክርስቲያናትና የእምነቱ ተከታዮች ላይ ማንነታቸው ያልታውቁ ኃይሎች ጥቃት ፈጸሙን ያለው በዝርዝር እናየዋለን የአሜሪካው ፕሬዚዳንትና የቻይናው አቻቸው ሺ ጂንፒንግ ከስድስት ዓመት በኋላ ለመጀመሪያ ጊዜ በደቡብ ኮሪያ ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ድንቅ ውይይት ማካሄዳቸውን ይፋረጉም። የሁለቱ ፕሬዚዳንቶች መገናኘትና መነጋገር በመካከላቸው የተፈጠረውን የንግድ መካረር ያረግባል የሚል ተስፋም ፈጥሯል። አብራችሁን ስትቆዩ እነዚህና ሌሎችን ትሰማላችሁ። መልካም ቆይታ ያውላችሁ። ህወሓት አብይ አህመድ በትግራይ ዝሞትና በደል ላይ እያፌዘ ይገኛል አለ። ህወሓት በወጣው መግለጫ አብይ አህመድ በፈጸመው ጭፍጨፋ ጨፋ ጸጸት የማይሰማው ነው ያለ ሲሆን አሁንም የፕሪቶሪያው ስምምነት ከምን ጊዜውም በላይ አደጋ ላይ ወድቋል ብሏል። የትግራይ ሰራዊት የምዕራብ ግንባር አዛዥ የሆኑት ምግበይ ለበኩላቸው አሁንም ዘር ማጥፋትን የሚቀጥሉ ኃይሎች መመከታችን እንቀጥላለን ብሏል። ከሰሞኑ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በፓርላማ ላደረጉት ንግግር ህወሓት በግልጽ ምላሽ ሰጥቷል። አብይ የፕሪቶሪያውን ስምምነት የፈረምነው ከጌታቸው ረዳ ከጄኔራል ጻድቅ ና ከሰፋ አብርሃ ጋር ነው ማለቱ ይታወሳል። ህወሓት ለዚህም በመግለጫው ለሰጠው ምላሽ ግለሰቦችን ሳይሆን ስምምነቱን መተግበር አለመተግበሩ ላይ ትኩረት እናድርግ ያለ ሲሆን ይህም አብይኮን ብለውና እያወቁ በትግራይ ህዝብ ላይ በደሎች እንዲቀጥሉ የማስቻል እየጠቀሙበት ያለ ስልት ነው ብሏል። ህዝባችንና መሬታችን ተወሯል፣ ይህን ማስወጣት የነበረበት በፕሪቶሪያው ስምምነት መሰረት የፌዴራሉ መንግስት ነው ያለው ህወሓት ይህንን ደግሞ በስምምነታችን መሰረት ማስቆም አልቻለም። ይህም እየተደረገብን ያለው አጠቃላይ እንደ ማጥፋት እንቆጥረዋለን ብሏል። ከመቼውም ጊዜ በላይ በዚህም ሁኔታ ምክንያት የፕሪቶሪያ ስምነት አድጋ ላይ ወድቋል ነው ያለው ህወሓት። ህወሓት በመግለጫው የአገዛዙን ጠቅላይ ሚኒስትር አብይ አህመድ በዚህ ተካችን ክሬት ባደረጉት ንግግር የትግራይ ጦርነት የሁለት ወራት ጦርነት ነበር እንዲሁም ግጭት ነበር ማለት የጠቀሱ ሲሆን በብዛት የተዋጋ ነው ከወለጋ ጋር ነው ከትግራይ እየበለጠ ነው ተዋግተናል ያለው በባለበት የጠቀሱት ላይ ላለፉት አምስት ዓመታት የቀጠሉ የጀኖሳይድ ዘመቻ አቅለው ማቅረብ ሞክረዋል ማለትም ከሷል። ይህ የአብይ አህመድ ንግግር በትግራይ ዝሞትና ስቃይ ላይ ምን ያህል እየተሳለቁና እያፈዙ እንደሆነ ለቀውንና ለቀድሞ ጥፋታቸውን እሳ እንደማይገቡ ያሳየን ሆኗል ብሏል ህወሓት ጨምሮም አብይ በወለጋት ከትግራይ በበለጠ ተዋግትራል ማለቱን ያስታውሰው ህወሓት ይህ አይነት ንጽጽር በህዝብ ላይ የሚፈጸም ጄኖሳይድ ማቃለል ነው ያለ ሲሆን ይህም የወለጋ ህዝብን የሚደርስበት ጭፍጨፋ የሚፈጸምበት ጥቃት እንዲቆም ጠይቃለን ብሏል የፕሪቶሪያው ስምነት የግጭት ማቆም ስምነት ማለት የተጠቀሰው ህወሓት ከመቼውም ጊዜ በበለጠ አሁን ላይ አደጋ ላይ መውደቁን አለም አቀፉ ማህበረሰብ ማወቅ አለበት ብሏል ህወሓት አሁንም ህዝባችን ከችግር አልወጣም የባሱን ማብያ በምናያሳቸው ወታደራዊና ፖለቲካዊ አመራሮች በትግራይ ተቋማትና በትግራይ አጠቃላይ ሁኔታዎች ላይ እንደሚጨፈጭፉና ብሎም ጥቃት እንደሚፈጽሙብን እየቀሰቀሱ ይገኛሉ። የሚፈጽሙብን ጥቃትም ቀጥሏል ብሏል። ጦርነትና ግጭት ለማስቆም የተፈራረምነው ውል የበለጠ አደጋ ላይ መውደቁን ተረድተናል ያለው ህወሓት የአፍሪካ ህብረት አደራዳሪ አካል ሁኔታውን ለመገምገም አስቸኳይ ስብሰባ እንዲቀመጥም በድጋሚ ጥሪ አቅርቧል። ይህ በእንዲህ እንዳለ የትግራይ ሰራዊት መመከት ይቀጥላል አሉ የሰራዊቱ አመራሪ ዩኒት ጄኔራል ምግበይ ኃይለ። ብርጋዴር ጄኔራል ምግበይ ኃይለ ትላንት ባክሱም ከተማ በተካሄደው የምዕራብ ግንባር ወታደራዊ የመድረኩ ውይይት ላይ ባደረጉት ንግግር የህዝባችን ጥያቄ አልተመለሰም፣ የመመከት ስራችን ግን ይቀጥላል ብለዋል። ጄኔራሉ የምዕራብ ግንባር የተሰኘውን የትግራይ ሰራዊት አደረጃጀት መሪ ሲሆኑ በሰራዊቱ ውሳኔ ላይ ውይይት ሲደረግ ባደረጉት የመዝጊያ ንግግር ከኤርትራም ሆነ ከሌሎች ህዝቦች ጋር ያለን ግንኙነት ይቀጥላል ሲሉ ተደምጠዋል። ጄኔራሉ ያለፍነውን ረስተን ሳይሆን እንዳይደገም እየጣርን ነው፣ ጄኖሳይድ የፈጸመብን አካል አሁንም እፈጽማለሁ እያለ ነው፣ ይቁምልን የሚል ነው ጥያቄያችን ያሉ ሲሆን የኤርትራም ሆነ የሌላው ህዝብ ጥያቄ ደግሞ አብሮ መኖር ነው ሲሉ በአካባቢ የተፈጠረውን አንድነትና በህዝቦች መካከል ብልጽግና ፈጥሮት የነበረውን ስንጥቅ አስታውሰዋል። ጄኔራል ምግበይ ኃይሌ ለመላው ኢትዮጵያ፣ ለኤርትራውያን፣ ሰላም ለሚፈልግ የኤርትራ መንግስት፣ ለትግራይ ህዝብ ሰራዊት የማስተላልፈው ለሰላም ዘብ መቆማችን ቀጥላለን የሚል ነው ሲሉም ተደምጠዋል። ሆኖም ጄኖሳይድ የሚፈጽምብን አካል ሁሉንም ዘር ማጥፋት የሚቃወሙ ኃይሎች አማራ የሚሆን ኤርትራ፣ አገው የሚሆን አፋር ከትግራይ ህዝብ ጎን እንዲቆሙ ጥሪ ያቀርባለሁ ማለትም ተናግረዋል። በሰራዊቱ የቀረበውን ጥያቄና ሰራዊቱ ያቀረበበትን መንገድ ጠላት ያሉት ኃይል ተጠቅሞበታል፣ ሲሉ የተደመጡት ጀነራል ምግበይ ኃይል ውሳኔው ግልጽ ነው። አሁን ላይ የመከላከያ ዝግጅታችንን ስለ ሰላማዊና ለህጋዊ ነው። ከዚህ ውጭ መጣን ግን አንቀበልም። መመከታችን ቀጥላለን ብለን ወስነናል። ይህም ሉአላዊነታችንና ና አንድነታችን ላይ መሰረት ያደረገ ነው ያሉት ሲሆን ይህ ውሳኔ ህገ መንግስቱንና የሰራዊት መተራሪያ ህጎች መሰረት ያደርገ እንደሆነም ሲተጠቅሱ ተደምጠዋል። ወታደራዊ ስልጠናዎችና ዝግጅቶች ተጠናክረው በቀጠሉበት በዚህ በትግራይ ክልል እንደ ጀነራል ምግበይ ኃይል ሁሉ ሌሎች ወታደራዊ አመራሮችም ከዚህ በፊት ጥያቄያችን የመልሳን ካልተመለሰም ማጠናከራችንን እንቀጥላለን። ሰራዊታችን የሚሆን ፈልገው ጥያቄያችን እንዲመለስ ነው። እንወራቸዋለን፣ እንወጋቸዋለን እያሉ ነው። እንከላከላለን የሚለውን ድምፅ ከፍ አድርገው መናገር ከጀመሩ ሰምቷል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖያሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በምዕራብ ጎንደር ቋራ ቀጠና በቀጠለው ውጊያ አመራሮችን ጨምሮ በርካቶች መገደላቸው ምን የተሰማው አገዛዙ የአንድነት ስራችን ለማደናቀፍ አስበው ውጊያ ቢከፍተን በአንድ እዝ ለመጠቃለል የጀመረውን ስራ በውጤት ይደመደማል ሲሉም የፋኑ ኃይሎች ደግሞ ይፋ አድርገዋል። በክልሉ ምዕራብና ማዕከላዊ ጎንደር ዞን የተቀሰቀሰው ውጊያ ለተከታታይ ቀናት መቀጠሉ ነው የፋኑ የመረጃ ምንጮች የተናገሩትም በቋራና አለፋ ወረዳዎች የሚገኙ የተለያዩ አካባቢዎች ሲካሄድ የሰነበተው ውጊያ ትላንት ምሽት የቆም ብሎ ነበር የተባለ ሲሆን በዛሬ ሁለት ጥቅምት 21 18 አገርሽቷል፣ ሲሉ የመረጃ ምንጮቻችን ነግረውናል። በተለይም በምራብ ጎንደር ዞን ቋራ ወረዳ አይሰጋ መገንጠያ የተባለ አካባቢ ላይ የፋኖ ኃይሎች የከፈቱት የደፈጣ ጥቃት ተከትሎ በከባድ መሳሪያዎች የታገዘ ውጊያ አገርሽቷል። አገዛዙ ከመተማና ገለጎ አቅጣጫ ተጨማሪ ኃይል ማንቀሳቀሱንም ነው ከፋኖ የመረጃ ምንጮች ለማወቅ የተቻለው። ከጥቅምት 18 2018 ዓ ም ጀምሮ በቀጠና በተቀሰቀሰው ውጊያ በቋራ ወረዳ የ44 ኮር አንድ ሬጅመንት የአገዛዙ ጦር በፋኖ ኃይሎች መደምሰሱን የመረጃ ምንጮች አመላክተዋል። በውጊያው በፋኖ አባላት ላይም ጉዳት መረሱን የተሰማው አገዛዙ ድሮን ጨምሮ ሜካናይዝድና ኮማንዶ ጦሩን ባሰለፍበት በዚህ ውጊያ በፋኖ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝና አፋድ ጎንደር ጠቅላይ ግዛት እዝ በጥምረት መሰለፋቸውም ተሰምተዋል። የሁለቱ የፋኖ እዞች አመራሮች የሚያደርጉትን የአንድነት ውይይት ለማደናቀፍ የአገዛዙ ጦር ለተከታታይ ቀናት ውጊያ መክፈቱን የተናገሩት የፋኖ የመረጃ ምንጮች አገዛዙ ጊዜ ለማባከን ከሞከር ባለፈ የሁለቱ እዞች አንድነት አያስቀረውም ሲሉም ተናግረዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጥና በላይ ዘለቀ እዝና አፋድ ጎንደር ጠቅላይ ግዛት እስ አመራሮች ከዚህ ቀደም በአንድ እዝ ስር ለመጠቃለል ውይይት መጀመራቸውን በመጥቀስ በሳምንት ጊዜ ውስጥ ጨርሰው ለህዝብ ይፋ እናደርጋለን ማለታቸው መዘገባችን ይታወሳል። በተመሳሳይ ከመተከል ማንቦክ ጃዊ አቅጣጫ ወደ ቋራ ሲንቀሳቀስ በነበረ የአገዛዙ ጦር ላይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ እዝ ውጊያ እንደከፈተበት የአካባቢ መረጃ ምንጮች ሚሊዮን ይስተናግረዋል። የአገዛዝ ጦር ለተከታታይ ቀናት ውጊያ ወደ ቀጠለበት ቋራ ቀጠና ኃይል ለመጨመር ሲንቀሳቀስ ነው። ጎጃምጃዊ ቀጠና ፋኖ ውጊያ የተከፈተበት ተብሏል። በክልሉ አገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በወሎ ቀጠና የተለያዩ አካባቢዎችም ዛሬም ቀጥሏል። በዛሬ ሁለት ከወልዲያ ቅርብ ርቀት ስሪንቃ ዙሪያ ውጊያ እየተደረገ መሆኑን የተናገሩት የኢትዮኒስ የመረጃ ምንጮች በአካባቢው አገዛዙ ከወልዲያ አቅጣጫ ወደ ስሪንቃ በተኮሰው ከባድ ምሳሪያ ንጹዋ ነዋሪዎች ተጎድተዋል ተብሏል። በስሪንቃ አካባቢ የሚደረገው ውጊያ ከንጋት ጀምሮ ሲቀጥል፣ በተመሳሳይ ትላንትናና ዛሬ በጋሸና ዙሪያ በተደረገው ውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የኢትዮኒስ የመረጃ ምንጮችም ጨምረው ተናግረዋል። ተብሏል። በቆቦ ከተማ አቧሬ ተብሎ የሚጠራ አካባቢ ደግሞ የአካባቢው የብልጽግና አመራሮች በሌሊት በፋኖ አይሎች ተይዘው መወሰዳቸውን ተከትሎ በአካባቢው ውጥረት ነግሷል ሲሉ ነዋሪዎች ነግረውናል። በሌላ በኩል አገዛዙ በሰሜን ጎንደር ዞን ዳባት ወረዳ ጽንፈኛ ያላቸውን መቶ ሀያ ሰዎችን በትጥቅና ያለ ትጥቅ እጃቸውን ሰጡ ሲል አስታውቋል። የፋኖ አይሎች ወኩላቸው በሰሜን ሸዋ ዞን ሚዳና ሬማ ቀጠና 264 የሚሊሻ አባላት ወደ ፋኖ ተቀላቅለዋል ብለዋል። ይህ በእንዲህ እንዳለ አገዛዙ በአማራ ክልል የብልጽግና አስተዳደር ባለባቸው ሁሉም ከተ *ዎች የውጭ ባንዳዎችና የውስጥ ባዳዎች ቅዠት በማምከን አንጸባራቂ ድሎች እናስመዘግባለን በሚል መሪ ቃል የፋኖ ኃይሎችን በባንዳነትና የባዳነት ተላላኪነት የሚሆኑ ጁል ስብሰባዎች እያደረገ እንደሆነ መመሪያ ማስተላለፉን የቲዩኒስ የመረጃ ምንጮች አጋልጠዋል። የስብሰባዎቹ ዓላማ ፋኖም መወንጀልና ማጥላላት ነው ያሉት የመረጃ ምንጮች ስብሰባው በየ አካባቢዎች የሚገኙ የብልጽግና አመራሮችና አገዛዝ ጦር አዛዦች እንዲመሩት ይደረጋልም ተብሏል። ግብጽ ለኤርትራ ሉአላዊነትና የግዛት አንድነት እንዲጠበቅ ግልጽ ድጋፍ እንደምታደርግ አሳወቀችም። ኢሳያስ አፈወርቂ ከካይሮ ከግብፅ አቻ ኢሳያስ አፈወርቂ በካይሮ ከግብጽ አቻቸው አብዱል ፈታል ሲጋራ ከመከሩ በኋላ ነው የግብጽ ውሳኔ የተሰማው። ግብጽ በተጨማሪም ኢትዮጵያ በቀይ ባህር አስተዳደር ላይ ምንም አይነት ሳትፎ እንዲኖራት አልፈቅድም ብላለች። አብይ አህመድ በፓርላማ ኤርትራና ሌሎች ሀገራትን በግልጽ ካስፈራሩ በኋላ ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለአምስት ቀናት ወደ ካይሮ ለልዩ ጉብኝትና ውይይት ያመሩት። ኢሳያስ አፈወርቂ የህዝባቸው ቁጥር ተጠቅሶ በአብይ አህመድ የአንድ አመት የኢትዮጵያ ህዝብ እድገት ነው ከተባለባቸው በኋላ ወደ ካይሮ ያመሩት ግልጽ ወታደራዊና ፖለቲካዊ ትብብሮችን መስመር ለማስያዝ ነው ተብሏል። አብይ የኤርትራ ህዝብ ሶስት ሚሊዮን መሆኑን ጠቅሰው ገድለው ጨርሰው ቀይ ባህር ለመያዝ ደግሞ ሶስት ሚሊዮን የሚሆኑ ኢትዮጵያን ቢሞቱባቸው አስበውም በአንድ አመት ውስጥ የሚተኩት መሆኑን በተዘዋሪ ከጠቀሱ በኋላ የጦርነት ጉዳይ ቀሪ ነው ወደሚል ድምዳሜ ተሸጋግሯል። ከኢሳያስ አፈወርቂ ጋር የመከሩትና ጥሪ አድርገውላቸው በግብፅ ሙዚየም ውስጥ ኢሳያስን ያገኙት የግብፅ ፕሬዚዳንት አብዱልፈታ አልሲሲ ኤርትራ ሉዓላዊነቷና የግዛት አንድነቷ እንድታስጠበቅ ግብፅ ድጋፍ ለማድረግ ቁርጠኛ መሆኗን ይፋ አድርገዋል። ፕሬዚዳንቱ ካይሮ ውስጥ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተወያዩበት በሚያደርጉበት ወቅት ሁለንተና የአጋርነታችን ለኤርትራ እንደሚያሳዩ እናረጋግጣለን ሲሉ ተደምጠዋል። ፕሬዚዳንት ኢሳያስ ግብጽ በአፍሪካ ቀንድ መረጋጋት ለማስፈንና ልማት ለማምጣት የምታደርገውን ጥረት አድንቀዋል የተባለ ሲሆን ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥና የባህር ትራንስፖርት ደህንነት ለማስጠበቅ በቅንጅት እንሰራለን ሲሉም ተደምጠዋል። መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግ ማጽኖት ሰጥተዋል ተብሏል። አብይ አህመድ በአንጻሩ ለሱዳኑ አር ኤስ ኤፍ ድጋፍ የሚያደርግ ሲሆን ግብጽና ኤርትራ ደግሞ ለሱዳን ጦር ድጋፋቸውን አጠናክረው ለሚቀጥሉበት ሁኔታ ላይ ጭምር ተወያይተዋል። በሌላ በኩል ግብጽ ኢትዮጵያ ወደ ቀይ ባህር አስተዳደር እንድትገ ዘገባ ወይም ቀይ ባህርን በባለቤትነት እንድታገኝ አልፈቅድም ብላለች። የአገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲም እንዳሳወቁት ኢትዮጵያ በቀይ ባህር አስተዳደር ላይ ምንም አይነት ተሳትፎ እንዲኖራት አንፈቅድም ብለዋል። የብልጽግናው መሪ አብይ አህመድ ኤርትራን ጨምሮ የባህር በር እንዳናገኝ አድርገውናል ያሏቸውን ኃይሎችና ሀገራት እንወራቸኋለን፣ አትችሉንም በማለት ካስፈራሩ በኋላ በቀጠናው ከፍተኛ ውጥረት ተፈጥሯል። ይህም ውጥረትም አሁን ላይ ወደ ጦርነት ያምራል የሚሉ ብዙዎች ሲሆኑ ኤሳያስ አፈወርቂ ሁለንትና የወዳጃችን ከሚሏት ግብጽ ጋር ጋራ ሁለንተናዊ ድጋፍ የሚያስገኛቸውን ውይይት ከጀመሩና አምስት ቀናት ይቆያሉ ከተባለን ነው ዛሬ ሁለተኛ ቀናቸው ነው። የግብጽ ፕሬዝዳንትና ሌሎች ባለስልጣናት የኤርትራ ሉዓላዊነትና የግዛት አንድነት ለማስጠበቅ እንዲሁም ኢትዮጵያ ወደ ቀይ ባህር እንዳትወጣ ለማድረግና በዛም አስተዳደር ተሳትፎ እንዳይኖራት ሙሉ ለሙሉ አቅማችን እንጠቀማለን የሚለው ድምፅም እየጨመረ መጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ስኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ ተፈጸመ የተባለውን ጥቃት አስመልክቶ ባወጣው መግለጫ መንግስት ዜጎችን ይጠብቅልኝ አለ። በምስራቅ አርሲ ዞን በጉና በመርቲ በሸርካና በሆሎቆ ዋቢ ወረዳዎች ውስጥ በሚገኙ ክርስቲያኑ የምእምነቱ ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 22 2018 ዓ ም በመግለጫው አመልክቷል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 በሌሊት በ ጉናና ምርት የወረዳ 17 የእምነቱ ተከታዮች ጥቅምት 17 ሌሊት ደግሞ በሸርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት በሆሎቆ ወረዳ አምስት የእምነቱ ተከታዮች በድምሩ 25 ኦርቶዶክሳውያን ሀገራችንና ምድራችን ብለው በሰላም በተገኙበት በድንገት ማነታቸው ባልታወቁ ታጣቂዎች ተገድለዋን ብሏል። ሲኖዶሱ ግድያውን ከዕለቱ ወደ ዕለት እየተባሰ ነው ያለ ሲሆን ግድያውን አስመልክቶ ከምስራቅ አርሲ ሀገረ ስብከት የተላከው ሪፖርት ተመልክቻለሁ ያለ ሲሆን በከባድና በጥልቅ ሀያዘን ስሜት ውስጥ ይገኛል ብሏል። በምስራቅ አርሲ ሀገረ ስብከት እንዲህ አይነት ድርጊት ዘንድ በተደጋጋሚ ሲፈጸም ቆይቷል ያለው ቋሚ ሲኖዶሱም እንዲህ አይነቱ አስረጓዊ ድርጊት በቅዱሳን መጻሕፍት ሆነ በሰው ልጅ ሰብአዊ መብት ተቀባይነት የለውም ብሏል። በእምነቱ ተከታዮች ላይ የተፈጸመው ግድያ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተባብሮና ተቻችሎ የሚኖርን መንፈሳዊ ሴትን የሚያጠፋ ክብረ ነክና ሊወገዝ የሚገባው የስነ ምግባራዊ ድርጊት ነው ብሎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ በማውገዝ ጉዳዩ በቀጥታ የሚመለከታቸው የብልጽግና መንግስት አካላት ይህንን ኢሰብአዊ ድርጊት እንዲያወግዙ በህገ መንግስቱ የተረጋገጠውን ሁሉም በህይወት የመኖርና የእምነት ነጻነት እንዲያስከብሩ ጥሪ አድርገዋል። ነገር ግን የብልጽግና አገዛዝ በእምነቱ ተከታዮች ዘንድ ጥላቻለሁ በሚል በብዙዎች ዘንድ የሚታመን ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ከአምስት ዓመታት በፊት አሁን ላይ የእምነት ተከታዮች በስደት እንደምትኖሩ ቁጠሩት ማለቱ ይታወሳል። የአሜሪካ ፕሬዚዳንትና የቻይና አቻቸው ዥንሽፒንግ ከስድስት ዓመት በኋላ ለመጀመሪያ ጊዜ በደቡብ ኮሪያ ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ድንቅ ውይይት ማካሄዳቸውን ይፋረጉ። የሁለቱ ፕሬዚዳንቶች መገናኘትና መነጋገር በመካከላቸው የተፈጠረውን የንግድ መካረር ያረግባል የሚል ተስፋ ፈጥሯል። ዶናልድ ትራምፕ በደቡብ ኮሪያ ከተካሄደው ውይይት በኋላ ድንቅ ነበር ሲሉ፣ ቤጂንግ በበኩሏ ዋና የንግድ ጉዳዮች ለመፍታት ከመግባባት ላይ ተርሷል ብላለችም። ዶናልድ ትራምፕ ከቻይና ወደ ሀገራቸው በሚገቡ ምርቶች ላይ ከፍተኛ ታሪፍ መጣላቸውን ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት ውጥረት ውስጥ ገብቶ ቻይና ተመሳሳይ እርምጃ እንድትወስድ አድርጓታል። ሁለቱ ሀገራት ባለፈው አመት ግንቦት ወር ላይ ከስምምነት ላይ ቢደርሱም ውጥረቱ ግን እንደቀጠለ ነበር። ሐሙስ እለት በደቡብ ኮሪያ ያካሄዱት ውይይት ይፋዊ ስምምነት ላይ እንዲደረስ ያደረገ ባይሆንም መንገዶችን ግን የጠረገ ነው ተብሏል። በስብሰባው ወቅት የተነሱ ጉዳዮችና መግባባት የተደረሰባቸው የትኞቹ እንደሆኑ ግን እስካሁን ድረስ በይፋ አልተገለጸ። ሚላን ቢቢሲ። የንግድ ስምምነቶቹ ላይ ለመድረስ ብዙ ጊዜ ለአመታት የሚካሄዱ ንግግሮችና ድርድሮች ይጠይቃሉ። የዓለም ሀገራት ከሮ ከዶናልድ ትራምፕ ጋር ከፍተኛ ታሪፍ በኋላ ያሉትን ክፍተቶች ለመሙላት ወዲያውኑ እርምጃ ሲወስዱ ታይተዋል። ከፍተኛ ታሪፍ ከተጣለባቸው የአሜሪካ ቁልፍ የንግድ አጋሮች መካከል የተወሰኑት የሚገኙት በእስያ ሲሆን ትራምፕ ባለፉት ቀናት በርካቶችን አግኝተው የማነጋገር አጋጣሚውን አግኝተዋል። ቻይና የብርቅዬ ማዕድናት ወጪ ንግድ ላይ የምታደርገውን ቁጥጥር ለማንሳት ቃል ገባች ሲሆን ይህም አሜሪካ ከስማርት ስልኮች እስከ ተዋጊ ጀቶች ለማምረት የሚያስፈልጓት ማዕድናት እንድታገኝ ያደርጋታል። ይህም ፕሬዚዳንት ትራምፕ ከዚህ ጋር ከነበራቸው ዊት በኋላ የተገኘ ውጤት ተደርጎ ተወስዶላቸው ተሰማርተዋል። በውይይቱ ደስተኛ የነበሩት ዶናልድ ትራምፕ ወደ ኤርፎርስ ዋን እየሄዱ ለጋዜጠኞች ቻይና ከፍተኛ መጠን ያለው የአኩሪያተርና ሌሎች የግብርና ምርቶች እንድትገዛ መስማማታቸውን ተናግረዋል። ቻይና የዶናልድ ትራምፕን ታሪፍ ተከትሎ ከፍተኛ ቀረጥ ከጣለችባቸው የአሜሪካ የግብርና ምርቶች መካከል አንዱ የአኩሪያተር ሲሆን፣ ይህም የአሜሪካ ገበሬዎችን በከፍተኛ ሁኔታ ይጎዳል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፕሬዚዳንት ሺጂፒንግ ጋር ሐሙስ ዕለት ባደረጉት ውይይት በቻይና ላይ የተጣሉትን ታሪፍ ለመቀነስ ቤጂንግ በበኩሏ ህገወጥ የፌንታሊን ንግድን ለመግታት መስማማታቸውን ተናግረዋል። ከዚህ በተጨማሪም ቻይና የአሜሪካ ኩሪያተር መግዛቷን የምትቀጥል ሲሆን ብርቅዬ የምድር ማዕድናትን ወደ ውጭ መላኳንም ትቀጥላለች ማለት ቢቢሲ ዘግቧል። የተወደዳችሁ የኢትዮኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።